ዜና መጽሔታችን እንደቀጠለ ነው። የተከበራችሁ ተመልካቾች በዚሁ የምናልፈው በቀጥታ ወደምንመለከተው ዘገባችን ይሆናል። የትምህርት ጥራትን ለማረጋገጥ በቀሪ ወራት በትምህርት ቤቶች የማካካሻ ትምህርት በመስጠት ተማሪዎች ለውጤት እንዲበቁ ርብርብ ማድረግ እንደሚገባ የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንንት አደማ ሳሰቡ የትምህርት ጥራትን ለማረጋገጥ የባሕር ዳር ከተማ አስተዳደር ትምህርት መምሪያ ከመምህራንና የትምህርት ባለድርሻ አካላት ጋር ውይይት እያካሄደ ነው። በስፍሮ የሚገኘው ዘጋቢያችን አዲሱ ተስፋዬ ተጨማሪ መረጃ ሊያደርሰን በቀጥታ ስርጭት መስመራችን ላይ ይገኛሉ። አዲሱ እንደምን ውለሃል? የባሕር ዳር ከተማ አስተዳደር ትምህርት መምሪያ እያከናወነ ያለው የትምህርት የንቅናቄ መድረክ በተለይ በጸጥታ ችግር ባለባቸው አካባቢዎች የትምህርት ስራውን ለማስቀጠል ምን እየተሰራ ነው? በመድረኩ አጠቃላይ የተነሱት መረጃዎችን መቀጠል ትችላለ። አመሰግናለሁ። ስፈልግ ቀደም ሲል ለመጥቀስ እንደሞከርሽው በተለይም የትምህርት ጥራትን ለማረጋገጥ በአማራ ክልል በርካታ ተግባራት ሲከናወኑ ቆይተዋል። ምንም እንኳን የአማራ ክልል ለሁለት ዓመታት በተለይም ከሰላም እጦቱ ጋር በተያያዘ በመማር ማስተማሩ ላይ አሉታዊ ጫና ያሳደረ ቢሆንም ይህንን ችግር ተቋቁሞ እንግዲህ የአማራ ክልል ትምህርት ቢሮ ከባለድርሻ አካላት በአማራ ክልል በሚገኙ ትምህርት ቤቶች የትምህርትን ጥራት ለማረጋገጥ በርካታ ተግባራት ሲከናወኑ ቆይተዋል። ትምህርት ቤቶችን ደረጃዎች ከማሻሻል ጀምሮ ለተማሪዎች ምቹ የሆነ ከባቢን ከመፍጠር አኳያ በርካታ ተግባራት ሲከናወኑ ቆይተዋል። የባህርዳር ከተማ አስተዳደር ትምህርት መምሪያም በዛሬው እለት ከባለድርሻ አካላትና ከመምራን ጋር እዚህ ባህርዳር ላይ ውይይት እያካሄደ ነው የሚገኘው የውይይቱ ዋና

አጀንዳ ወይም ጉዳይ የሆነው ደግሞ ከትምህርት ጥራት ጋር በተያያዘ ነው። እንግዲህ ባህር ዳርም አንዱ በክልሉ በተለይም በሰላም ጦቱ ከተፈተኑ ከተሞች ውስጥ አንዱ ነው። የመማር ማስተማር ሂደቱን ለመጀመር መስከረም 7 ቀን 2017 የጀመረው የባህር ዳር ከተማ አስተዳደር የትምህርት ዘመኑ መጀመሪያ መስከረም 7 ቀን ተጀምሮ የመማር ማስተማር ሂደቱን ለማስቀጠል በርካታ ተግባራት ተከናውነዋል። ምንም እንኳን የታሰበውን ውጤት ማምጣት ባይቻልም በተለይም ወደ 136 ሺህ የሚደርሱ ተማሪዎችን ለመመዝገብ ታቅዶ 25 ሺህ ወይም 7 በመቶ የሚደርሱ ተማሪዎች ከትምህርት ገበታ ውጭ እንደሆኑ፣ ይህም ደግሞ በቁጥር ሲሰላ ወደ 8 ሺህ የሚደርሱ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ይህንን በሚያካክስ መልኩ እንግዲህ የማካከሻ ትምህርቶች እየተሰጡ ነው የሚገኙት። የትምህርት ቤት ደረጃዎችን የማሻሻል ስራዎች እየተሰሩ ነው የሚገኘው። በተለይም ባህር ዳር ከተማ ውብና ማራኪ ለማድረግ የኮሪደር ልማቱ በርካታ ተግባራት እየተከናወኑ ነው የሚገኙ። ከተማዋን የሚመጥን የክልል መዲና ከተማ እንደመሆኗ መጠን እሷን የሚመጥን ትምህርት ቤቶች አለመገንባታቸው በአሉታዊ ጎን ተነስቷል። የአንደኛ ደረጃ ትምህርት ቤቶች በቆርቆሮና እንዲሁም በጭቃ ደረጃቸውን የማይመጥኑ ትምህርት ቤቶች መገንባታቸው በሪፖርቱ ቀርቧል። በተለይም የተማሪዎችና የትምህርት ቤት ክፍል ምጥጥኑ አንድ ክፍል ውስጥ እስከ መቶ ተማሪዎች በአንደኛ ደረጃ እየተማሩ ነው። እስከ ስልሳ ስምንት ተማሪዎች በአንድ ክፍል ውስጥ ታጭቀው እየተማሩ ነው እና ይህንን የሚመጥን የትምህርት ክፍል ማዘጋጀቱ መስራት ያስፈልጋል በማለት የባሕር ዳር ከተማ ትምህርት መምሪያም እንግዲህ ከባለድርሻና ና ከአጋር አካላት ጋር በመሆን በ116 ሚሊዮን ብር በረጅ ድርጅቶችና በመንግስት የተማሪዎች የትምህርት ቤትን ደረጃዎችን የማሻሻል ስራዎች እየተሰሩ ነው የሚገኙ። የማካካሻ ትምህርትም እየተሰጠ ነው። ከትምህርት ቤት ግንባታን ባለፈ የመምህራንንም ብቃት ለመጨመር ለመምህራን ስልጠና ተሰጥቷል። ለተማሪዎች ደግሞ የማካካሻ ትምህርትና መጻሕፍትንም በማሰራጨት በተለይም በዚህ በቀሪ ወራት የ2017 የትምህርት ዘመን ውጤታማ ለማድረግ በርካታ ተግባራት እየተከናወኑ መሆናቸውን ተጠቅሷል። እንግዲህ አማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ በውይይቱ ተገኝተው በተለይም አማራ ክልል ለሁለት ዓመታት በደረሰበት የሰላም እጦት ምክንያት በመማር ማስተማሩ ላይ ያሉት ጫና አሳድሯል ይህም በትምህርት ጥራቱ ላይ ከፍተኛ ችግር እንደደቀነ ነው የገለጹት። በቀጣይ ወራት በተለይም ተማሪዎችን ለማብቃት የክልሉን ተማሪዎች ውጤታማ ለማድረግና ከመላው የኢትዮጵያ ተማሪዎች ጋር ተወዳዳሪ ለማድረግ በርካታ ተግባራት እየተሰሩ ነው የሚገኙት። የማካካሻ ትምህርቶችን በቀንም በሌሊትም እየተሰጡ መሆናቸውን ገልጸዋል። ስፈልግ ለእለቱ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። አዲሱ፣ ላደረስከን ተጨማሪ መረጃ እናመሰግናለን። መልካም ጊዜ ይሁንላችሁ።